እንደ የዓለም ጤና ድርጅት ዘገባ በዓለም ዙሪያ በየዓመቱ ወደ 1.3 ሚሊዮን የሚጠጉ ኤች አይ ቪ ያለባቸው እናቶች ይጸንሳሉ። ታዲያ አንድ ኤች አይ ቪ ያለባት እናት ሕክምናዋን በአግባቡ ካደረገች ወደ ልጇ የማስተላለፍ እድሏ ከ1 ፐርሰንት ያነሰ ሊሆን ይችላል። ነገር ግን ተገቢውን የሕክምና እርዳታ ካላገኘች ወይም ኤች አይ ቪ እንዳለባት ካላወቀች የመተላለፊያው እድል ከ15 ፐርሰንት እስከ 45 ፐርሰንት ከፍ ሊል ይችላል። ኤች አይ ቪ በሽታ የመከላከል አቅምን የሚያጠቃ ስር የሰደደ ቫይረስ ነው። የሰውነትን ኢንፌክሽንና በሽታን የመከላከል አቅምን ያዳክማል። ኤች አይ ቪ ፖዘቲቭ ለሆኑና እርጉዝ ለሆኑ ሴቶች ወይም ለመፀነስ ካሰቡ የእናቲቱና የፅንሱን ጤና ለመጠበቅ በጣም አስፈላጊ የሆኑ ጉዳዮች አሉ። ኤች አይ ቪ በእርግዝና ወቅት ከፍተኛ ተግዳሮቶችን ሊፈጠር ቢችልም በህክምናና በመከላከያ ስልቶች ላይ የተደረጉ እድገቶች ውጤታቸው በእጅጉ ይሻሻላል። ይህም አብዛኛዎቹ ኤች አይ ቪ ያለባቸው ሴቶች ጤናማ እርግዝና እንዲኖራቸው እንዲሁም ቫይረሱ ወደ ህፃኑ የመተላለፍ እድልን ይቀንሳል። ከኤች አይ ቪ ጋር የሚኖሩ ሴቶች ልክ እንደ ማንኛውም ወላጅ ልጆች መውለድ ይችላሉ። በኤች አይ ቪ ፖዚቲቭ መሆን የማርገዝ ችሎታን አይጎዳውም። ነገር ግን እርጉዝ እናቶች የኤች አይ ቪ ምርመራ ማድረግ ይኖርባቸዋል። ኤች አይ ቪ ከእናት ወደ ልጅ በእርግዝና በምጥ በወሊድ ጊዜ ወይም ጡት በማጥባት ወቅት ሊተላለፍ ይችላል። ይህም ፔሪናታል ትራንስሚሽን በመባል ይታወቃል። ስለዚህ በዛሬው ቪዲዮዋችን ኤች አይ ቪ ከእናት ወደ ልጅ የመተላለፉን ስጋት ለመቀነስ የሚረዱ አስር ቁልፍ መፍትሄዎችን በዝርዝር የምናይ ይሆናል። በተለይ ስድስተኛው አጽንኦት ሊሰጠው ይገባል። እንዲሁም በየቀኑ እንደዚህ ጤናው እንዲጠብቁና እንዲያሻሽሉ የሚጠቅመው መረጃ እንዲያገኙ ይህንን ቻናል አሁኑኑ ሰብስክራይብ ማድረግዎን አይርሱ። አንደኛ ጸረ ኤች አይ ቪ ህክምና ከእናት ወደ ልጅ እንዳይተላለፍ ለመከላከል ወሳኙ ነገር ጸረ ኤችአይቪ ህክምናዎችን መጠቀም ነው። ነፍሰ ጡር ሴቶች በእርግዝና ወቅት የጸረ ኤችአይቪ ህክምናዎችን ኤአርቲ መጀመር ወይም መቀጠል አለባቸው። ኤአርቲ ወይም የጸረ ኤችአይቪ ህክምናዎች የሚሰሩት የኤችአይቪ ቫይረስን በእናትየው ደም ውስጥ ወደማይታወቅ ደረጃ በመውሰድ ቫይረሱን ወደ ህፃኑ የመተላለፍ እድልን በእጅጉ ይቀንሳል። ኤአርቲን ያለማቋረጥ የሚወስዱና ዝቅተኛ የቫይራል ሎድ የሚይዙ ሴቶች የማስተላለፍ እድላቸው ከአንድ በመቶ በታች ነው ኤአርቲ መጀመር አለበት። ከተቻለ ከመጸነሱ በፊት ካልሆነ ግን በታወቀ ሰዓት ህክምና መጀመር ይቻላል። ሁለተኛ የቫይራል ሎድ ክትትል። በህክምና ወቅት የቫይራል ሎድን በየጊዜው መከታተል አስፈላጊ ነው። የቫይራል ሎድ ምርመራ ቫይረሱ በቁጥጥር ስር መሆኑን ለማረጋገጥ ነው የሚደረገው። በእርግዝና ጊዜ ሁሉ የማይታወቅ የቫይራል ሎድ የሚይዙ ሴቶች ኤችአይቪን የማስተላለፍ ዕድላቸው ዝቅተኛ ነው። ምርመራው በእርግዝና ወቅት በበርካታ ጊዜያት ይካሄዳል፣ ማለትም በጅማሬ በሶስተኛ ወር እና በወሊድ ጊዜ አቅራቢያ ይከናወናል። ሶስተኛ የመውለድ ዘዴ፣ የመውለድ ዘዴ የመተላለፊያ አደጋን በመቀነስ ረገድ ትልቅ ሚና ይጫወታል። የማይታወቅ የቫይራል ሎድ ላላቸው ሴቶች ቀጥታ መውለድ ደህንነቱ የተጠበቀ እንደሆነ ይቆጠራል። ነገር ግን አንዲት ሴት በወሊድ አቅራቢያ ላይ ያለው የቫይራል ሎድ ከፍ ያለ ከሆነ በምጥ ጊዜ የመተላለፍ እድልን ለመቀነስ በሲሴክሽን ወይም በኦፕሬሽን መውለድ ሊመከር ይችላል። አራተኛ ጡት ማጥባትን ማስወገድ፣ ኤች አይ ቪ በጡት ወተት ሊተላለፍ ይችላል። ደህንነቱ የተጠበቀና ተመጣጣኛ አማራጮች ባሉባቸው ሀገሮች ኤችአይቪ በደማቸው ውስጥ ላለ እናቶች ጡት ማጥባት አይበረታታም አማራጮች በማይቻልባቸው ቦታዎች ጡት በማጥባት ወቅት የመተላለፍ አደጋን እንዴት መቀነስ እንደሚቻል የጤና ባለሙያ ምክር ሊሰጥ ይችላል ይህም ለእናቲቱም ሆነ ለህፃኑ ጡት በማጥባት ወቅት የኤች አይ ቪ ህክምናዎችን መቀጠልን ሊያካትት ይችላል አምስተኛ ድኅረ ወሊድ ኤአርቲ ለአራስ ህፃናት ከተወለዱ በኋላ በኤችአይቪ ከተያዙ እናቶች የሚወለዱ ህጻናት ለብዙ ሳምንታት የጸረ ኤችአይቪ መድኃኒት በቫይረሱ የመያዝ ዕድልን ይቀንሳል። ይህም ቀደም ብሎ የሚሰጥ ህክምና ኤችአይቪ በጨቅላ ህጻናት ስርዓት ውስጥ እንዳይገባ ለመከላከል ወሳኝ ነው። በተለያዩ ጊዜያቶች ህፃኑ የኤችአይቪ ምርመራ ይደረግለታል። ብዙ ጊዜ እንደተወለደ በጥቂት ሳምንታት ውስጥ እና እንደገና ከጊዜያቶች በኋላ ህፃኑ ኤችአይቪ እንዳለበትና እንደሌለበት ለማረጋገጥ ይደረጋል። ስድስተኛ፣ የመጀመሪያ ምርመራ ምርመራና መደበኛ ምርመራ። እርግዝና ላሰቡ ሴቶች ወይም አዲስ ነፍሰ ጡር ለሆኑ ቀደም ብሎ የኤች አይ ቪ ምርመራ ማድረግ ወሳኝ ነው። ቀደም ብሎ ምርመራውን ማድረግ የጤር ኤች አይ ቪ ህክምናዎች ኤአርቲ በጊዜው እንዲጀምሩ ያስችላቸዋል። ይህም እናትና ህፃኑ ለመጠበቅ ይረዳል። የኤች አይ ቪ ምርመራ እንደ መደበኛ የቅድመ ወሊድ እንክብካቤ አካል በብዙ የጤና እንክብካቤ ቦታዎች ይመከራል። ሰባተኛ፣ ጥሩ የእናቶች ጤና አጠቃላይ ጤናን በተገቢው በተመጣጠነ ምግብ በእረፍት መጠበቅና በእርግዝና ወቅት ሌሎች ተላላፊ በሽታዎችን መከላከል አስፈላጊ ነው። ኤች አይ ቪ ያለባቸው ሴቶች ለበሽታ የተጋለጡ ናቸው። እናም ጤናን ለመቆጣጠርና ችግሮችን ለመከላከል ከጤና ባለሙያዎች ጋር በቅርበት መስራት አስፈላጊ ነው። ስምንተኛ የአጋር ወይም የባል ተሳትፎ። በአብዛኞቹ ሁኔታዎች ባል በኤች አይ ቪ እንክብካቤ ውስጥ ተሳትፎ በማድረግ የመተላለፊያ ስጋትን በመቀነስ ረገድ ከፍተኛ ሚና ይጫወታል። ደህንነቱ የተጠበቀ የግብረ ስጋ ግንኙነት ኮንዶምን መጠቀምን ጨምሮ እና አጋር በኤችአይቪ ያልተያዘ ከሆነ ፒአርኢፒ አስፈላጊ እርምጃዎች ናቸው። ፒአርኢፒ ኤችአይቪ ያልተያዙ አጋሮች ከኤችአይቪ ለመከላከል የሚረዳ በየቀኑ የሚወሰድ ክኒን ነው። ዘጠነኛ የአእምሮዊና ስሜታዊ ጤናን መነጋገር ኤችአይቪ ካለ እርግዝና ጋር የመግባባት ስሜታዊ ገጽታዎች በጣም ከባድ ሊሆኑ ይችላሉ። በኤችአይቪ የተያዙ ሴቶች በድጋፍ ሰጪ ቡድኖች በማማከር ወይም በአእምሮዊ ጤና ባለሙያዎች የስሜት ድጋፍ ምክርን መፈለግ በጣም አስፈላጊ ነው። እነዚህ ነገሮች በእርግዝና ወቅትና ከዚያ በኋላ ውጥረትንና ጭንቀትን በመቀነስ ጉዳይ መመሪያ ሊሰጡ ይችላሉ። አስረኛ የጤና እንክብካቤ ቡድን አስፈላጊነት። የማህፀን ሐኪሞች፣ የተላላፊ በሽታ ስፔሻሊስቶችና የኤች አይ ቪ ልምድ ያላቸው የህፃናት ሐኪሞች ጨምሮ ራሱን የቻለ የጤና አጠባበቅ ቡድን እርግዝናን ለመቆጣጠርና ለእናቲቱም ሆነ ለህፃኑ ደህንነት የተጠበቀውን ውጤት ለማረጋገጥ ግላዊ እንክብካቤን መስጠት ይቻላል። ስሜታዊና ስነልቦናዊ ድጋፍ በኤችአይቪ የተያዙ ነፍሰ ጡር ሴቶች ስለ ጤንነታቸው፣ ስለ ልጃቸው ጤና እና ከኤች አይ ቪ ጋር የተያያዘ ማህበራዊ መገለልን ጨምሮ የተለያዩ ስሜቶች ሊያጋጥሟቸው ይችላል። በምክር በድጋፍ ሰጪ ቡድኖች ወይም በጤና ባለሙያዎች የስሜት ድጋፍ ማግኘት በእርግዝና ወቅት ለአእምሮ ደህንነት ወሳኝ ነው። ኤች አይ ቪ በእርግዝና ወቅት ተጨማሪ ተግዳሮቶችን ቢያሳይም፣ በዘመናዊ የህክምና እድገቶች አብዛኛዎቹ ኤች አይ ቪ ፖዘቲቭ የሆኑ ሴቶች ጤናማ እርግዝና እንዲኖራቸውና ቫይረሱ ወደ ልጃቸው የመተላለፍ ዕድልን እንዲቀንስ አስችሏቸዋል። ዋናው ነገር ቀደም ብሎ ማወቅ፣ ኤአርቲን በተከታታይ መጠቀምና በጤና ባለሙያዎች የቅርብ ክትትል ነው። የሚመከሩ ህክምናዎችና የመከላከያ እርምጃዎችን በመከተል ኤች አይ ቪ ያለባቸው ሴቶች ጤናማ ኤች አይ ቪ ኔጌቲቭ ልጆችን ሊወልዱና ደስ የሚል የእርግዝና ጉዞ ሊያደርጉ ይችላሉ። በኤች አይ ቪ የተያዙ ሴቶች ለራሳቸው ሆነ ለልጆቻቸው የተሻለውን ውጤት ለማረጋገጥ ከጤና ባለሙያዎች ጋር በቅርበት መስረት አስፈላጊ ነው። አይ ሆፕ፣ በዛሬው ቪዲዮ ጠቃሚ መረጃና ትልቅ ግንዛቤ እንዳገኛችሁበት ተስፋ አደርጋለሁ። እንደዚህ አይነት ጠቃሚ የጤና መረጃ እንዲደርሳችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንዲሁም ለሌሎች ይህ ቪዲዮ እንዲደርሳቸው ላይክ፣ ሼር ማድረጎን አይርሱ። ሌላው ስለ ኤችአይቪ ሶስት የህመሙ ደረጃዎችና ምልክቶች ማወቅ ከፈለጉ ቪዲዮውን እዚህ ጋር ያገኙታል፣ እንዳያመልጣችሁ።